በኮሪደር መሰረተ ልማት ላይ በእግረኞች መንገድ ላይ በተሽከርካሪ በመሄድ ደንብ ተላልፈው የተሰወሩ አሽከርካሪዎች 300 ሺ ብር መቀጣታቸውን የአዲስ አበባ ከተማ ደንብ ማስከበር ባለስልጣን አስታወቀም። አሽከርካሪዎቹ ሰኞ ዕለት በቂርቆስ ክፍለ ከተማ ወረዳ 03 ወሎ ሰፈር አካባቢ በተሰራው የኮሪደር ልማት መሰረተ ልማት የእግረኞች መንገድ ላይ በተሽከርካሪ በመሄድ ደንብ መተላለፋቸው ተመላክቷል። አሽከርካሪዎቹ የደንብ ጥሰቱን ፈጽመው የተሰወሩ ቢሆንም ከአዲስ አበባ ከተማ ትራፊክ ፖሊሶች ጋር በመተባበር በቁጥጥር ስር በመዋል መቀጣታቸውን ገልጸዋል። ግለሰቦቹ በህብረተሰቡ ጥቆማ መሰረት ክትትል በማድረግ ሶስት አሽከርካሪዎች ከነ ተሽከርካሪያቸው በቁጥጥር ስር በመዋል እያንዳንዳቸው 100 ሺህ ብር በድምሩ 300 ሺህ ብር መቀጣታቸውን ገልጸዋል። ኢንጂነር ታከለ ኡማ አዲስ አሰራር ማስጀመራቸውን ገለጹ። ኢትዮ ጅቡቲ ባቡር ከመደበኛ የባቡር ጉዞዎች በተጨማሪ ከደንበኞች በትእዛዝ የሚቀርቡ ልዩ ጉዞዎች ማስተናገድ መጀመሩን የኢትዮ ጅቡቲ ምድር ባቡር ድርጅት ዋና ስራ አስኪያጅ ኢንጂነር ታከለ ኡማ ገልጸዋል። ዋና ስራ አስኪያጁ በማህበራዊ ገጻቸው ባሰፈሩት መልእክት በኦንላይን የጉዞ ትኬት በመቁረጥ ከሚደረገው መደበኛ ባቡር ጉዞ በተጨማሪ ምቹ፣ ፈጣንና አስደሳች ቻርተር ባቡር ጉዞ ጀምረናል ብለዋል። የቻርተር ጉዞ አገልግሎቱ በልዩ ሁኔታ ሰብሰብ ብሎ ጉዞ ለማድረግ የተለያዩ እውነቶችን አስመልክቶ ለሚደረግ ጉዞ ወይም ድርጅቶች በተለየ መልኩ ለሚያደርጓቸው ዝግጅት በልዩ መልኩ የሚደረግ ነው ከለቡ እስከ ድሬዳዋ የሀገሮን መልክ ተፈጥሮን እያደነቁ እንዲጓዙ ጉዞውን እስከ ጅቡቲ ለማድረግ ካቀዱም በተመጣጣኝ ዋጋ አገልግሎትን ማግኘት ይችላሉ ብለዋል። አቶ ትዝታው ሳሙኤል ላይ ክስ ተመሰረተ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት የሕግ አገልግሎት መምሪያ ከሕግ ባለሙያዎች አብይ ኮሚቴ ጋር በመሆን አቶ ትዝታው ሳሙኤል ላይ ክስ መመስረቱን አስታውቋል። የቤተ ክርስቲያኗ ሕግ አገልግሎት መምሪያ ለኢትዮጵያ ፌዴራል ፖሊስ ባቀረበው ክስ የወንጀል ምርመራ ተደርጎ የምርመራ መዝገቡ መብቱ ለሚፈቀድለት የአቃቢ ሕግ ዘርፍ እንዲተላለፍ ጠይቋል። በወንጀል ተጠርጣሪ ተከሳሽ አቶ ትዝታው ሳሙኤል ተጠርጣሪ ተከሳሹ ነዋሪነቱን በውጭ ሀገር በማድረግ የቤተ ክርስቲያኒቱን የበላይ ውሳኔ ሰጪ አካልን ለማዋረድ በመስደብ እና የምዕመኑን ስሜት ለመንካት ብሎም በሀገሪቱ ውስጥ ውከትና ብጥብጥ እንዲነሳ በማሰብ በተለያዩ የመረጃ ማሰራጫ መንገዶችና ከአምስት ሺህ በላይ ተከታዮች ባሉት የራሱ የዩትዩብ ቻናል በመጠቀም ከፍተኛ ቅስቀሳ ሲያደርግ መቆየቱን ገልጿል። በማያያዝም ግለሰቡ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብፁዓን አባቶችን በየገዳማት ውስጥ የሚገኙ ገዳማውያን መነኩሳትና አገልጋዮችን ግብረ ሶዶማውያን ናቸው በማለት እንዲሁም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የመተትና ጠንቋይ ቤት ናት በማለት ሲቀሰቅስ የቆየ መሆኑን የገለጸው መምሪያው ግለሰቡ በተጨማሪም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ክርስቲያን የምትገለገልባቸውን ሃይማኖታዊ የጸሎት፣ የታሪክ፣ የገድላትና ድርሳናት መጽሐፍትን ድውያን መጽሐፍት ናቸው መጥፋት አለባቸው ማለቱን ገልጿል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ክርስቲያን በቅድስና የምታከብራቸውንና የምትዘክራቸውን ቅዱሳን አባቶችና እናቶችን ጣዖታትና ጣዖት አምላኪ ናቸው በማለት ግለሰቡ የፈጸመውን የወንጀል አድራጎት በመጥቀስም ክስ መስርተንበታል ብለዋል። የመንግስት ሰራተኞች ቀነሱ ነው። ከሐምሌ 1 ጀምሮ ከ20 ዓመታት በላይ ያገለገሉ የመንግስት ሰራተኞችን ጨምሮ 10 ሺዎች ከስራ ይባረራሉ ተባለ። ከጥቂት ዓመታት በፊት የጸደቀው መንግስት ሰራተኞች አዋጅ ተቋማት ተልኳቸውን በብቃት እንዲፈጽሙ የሚያስችል ነው ቢባልም ከአዋጁ ጋር ተያይዞ በርካታ የመንግስት ሰራተኞች ከስራ ሊቀነሱ እንደሚችሉ መሰረት ሚዲያ ከወራት በፊት መዘገቡ ይታወሳል። አሁን የወጣው መረጃ እንደሚጠቁመው ደግሞ በ10 ሺዎች የሚቆጠሩ የመንግስት ሰራተኞች ከሐምሌ 1 2017 ዓም ጀምሮ ከስራ ሊቀነሱ እንደሆነ ታውቋል። በዚህም ሁሉም የመንግስት ተቋማት ሪፎርም በሚል አሰራር ከ20 ዓመት በላይ ያገለገሉ ሰራተኞችን ጨምሮ ከሐምሌ 1 ጀምሮ ውላቸው እንዲቋረጥ ከወዲሁ ዝግጅት እየተደረገ መሆኑን መሰረት ሚዲያ ከመንግስት ምንጮች አረጋግጫለሁ ብለዋል። ከኢትዮጵያ አየር መንገድ እስከ ምድር ባቡር ኮርፖሬሽን፣ ከፓርላማ ጽህፈት ቤት እስከ ዩኒቨርሲቲዎች፣ ከክፍለ ከተማዎች እስከ ሚኒስቴር መስሪያ ቤቶች ወዘተ ይተገብሩታል በተባለው በዚህ የሰራተኞች ቅነሳ በ10 ሺዎች የሚቆጠሩ ሰራተኞች ከስራቸው ይሰናበታሉ ተብሎ ይጠበቃል። የተወካዮች ምክር ቤት የሰው ሀብት ልማት ስራ ስምሪትና ቴክኖሎጂ ጉዳዮች ቋሚ ኮሚቴ ስብሰባ ሀሳቢ ዶክተር ነገሪ ለንጮ በአዋጁ ዓላማና ና አስፈላጊነት ዙሪያ ከወራት በፊት ማብራሪያ ሰጥተው በነበሩበት ወቅት በቀጥታ ስለ ሰራተኛ ቅነሳው ያነሱት ነገር ባይኖርም በመንግስት አቅጣጫ ከተያያዘባቸው ጉዳዮች አንዱ ከሚያስፈልገው በላይ የመንግስት ሰራተኛ አለ የሚለው ዋናው መሆኑን ጠቅሰው ነበር። በህዝብ ተወካዮች ምክር ቤት የመንግስት ዋና ተጠሪ ሚኒስትር አቶ ተስፋይ ቤልጂጌም ሂደቱ የግለሰቦችን መብት ያለ አግባብ እንዳይጎዳ ሚዛኑን አስጠብቆ በመሄድ ረገድ ተገቢው ጥንቃቄ ይደረጋል ቢሉም በርካቶች ከስራቸው መቀነሳቸው እንደማይቀር ታውቋል። የረቂቅ አዋጁን ይዘት

በአንዳንድ የሚዲያ ተቋማት የተዛቡ መረጃዎች የተላለፉ እንደሆነ የሚናገሩት ዶክተር ነገሪ ለንጮ በበኩላቸው ግልፀኝነት በሚያስፈልጋቸው ጉዳዮች ላይ በመወያየት ረቂቅ አዋጁን የበለጠ ለማዳበርና ህዝቡ ትክክለኛ መረጃ እንዲያገኝ ለማድረግ ይደረጋል ብለዋል። አዋጁ እንደ ፍርድ ቤት፣ አቃቢ ህግ፣ ፖሊስ፣ መከላከያና ደህንነትን የመሳሰሉ ተቋማት ውስጥ የብሔር ስብጥር ለማድረግም ያለመ መሆኑን የጠቆሙት ምንጮቻችን አዋጁ የብሔር ብሔረሰቦች ብዝሃነትና አካታችነት ስርዓትን ይገነባል በሚል በመንግስት እንደታሰበ አስረድተዋል። የዚህን የመንግስት ሰራተኞች ቅነሳ የሚጠቁም ነገር ግን ብዙ ሰው ልብ ያላለው አንድ መረጃ በአንድ የመንግስት ሚዲያም ተለቆ ነበር። ሲቪል ሰርቪሱ ሀገሪቷ ከምትሸከመውእና አገልግሎቱ ከሚፈልገው በላይ የበዛ መሆኑ ተጠቆመ የሚል መረጃ በቅርቡ በኢትዮጵያ ፕሬስ ድርጅት ተሰራጅቶ የነበረ ሲሆን በአሁኑ ወቅት ያለው የሲቪል ሰርቪሱ ቁጥር ሀገሪቷ ከምትሸከመውና አገልግሎቱ ከሚፈልገው በላይ የበዛ መሆኑን ዶክተር ነገሪ ለንጮ መናገራቸውን ዘግቦ ነበር። ዶክተር ነገሪ በዚህ ንግግራቸው እንደጠቀሱት በመንግስት መስሪያ ቤቱ ያለው የሰራተኛ ቁጥር በጣም በርካታ ነው። ሀገሪቷ ከምትሸከመውና አገልግሎቱ ከሚፈልገው በላይ በዛ ነው። ከአደረጃጀት አንጻር ሲታይም በአንድ መስሪያ ቤት ውስጥ መዋቅሩ የሚሸከመው ብዙ የሰው ኃይልን ነው። በተሸከመ ቁጥር ደግሞ የሚያገኘው ጥቅም አናሳ ነው ብለው ነበር። ኃላፊው አክለውም የመንግስት ሰራተኞች የብዛታቸውን ያህል የሚሰሩት አገልግሎት የሚያረካ አይደለም። የተወሰኑ ይሰራሉ፣ ሌሎች ግን የተወሰኑ ሰራተኞች በሰሩት ትከሻ ላይ ተንጠላጥለው ይኖራሉ በማለት የሰራተኛ ቅነሳ መኖሩን በተዘዋዋሪ መንገድ ጠቁመዋል። ይሁን እና ይህ መረጃ መሰረት ሚዲያ ላይ ከወጣ በኋላም ለመንግስት ሚዲያዎች በሰጡት ሌላ ማብራሪያ አዋጁ በብቃትና በውድድር ላይ የተመሰረተ ነጻና ገለልተኛ ሲቪል ሰርቪስ ይፈጥራል በማለት አዋጁ የሰራተኛውንም ጥቅማ ጥቅም ያካተተ እንደሆነም ተናግረዋል። አላፊው አክለውም አዋጁ የመንግስት ሰራተኛው በብቃትና ውድድር ላይ ተመስርቶ ተገቢ የሆነ ጥቅም እንዲያገኝ የወጣ እንጂ መንግስት ሰራተኛውን ለመቀነስ ያለመ እንዳልሆነና መረጃን በማጣመም ህዝብን ለማደናገር የሚደረገው ጥረትም መሰረተ ቢስ ነው በማለት ተናግረዋል። ዶክተር ነገር ይህን ማስተባበያ ቢያቀርቡም መሰረት ሚዲያ አሁንም የሰራተኛ ቅነሳውን በተመለከተ የሰራው ዘገባ ትክክለ ትክክለኛ እንደሆነ እንደሚያምን ለተከታዮቹ ገልጿል። በአሁኑ ሰዓት በርካታ የመንግስት መስሪያ ቤቶች በየማስታወቂያ ቦርዶቻቸው የስራ ድልድል እየለጠፉ መሆኑንና ከስራቸው የተቀነሱ ሰዎች ከወዲሁ እጣፈንታቸውን እያወቁ መሆኑን ያሰባሰብናቸው መረጃዎች ያሳያሉ። ኢራናውያን ሀገራቸውን ለቀው እየወጡ መሆኑ ተገለጸ። በርካታ የዓለም ሀገራት ዜጎቻቸው ከኢራን ለቀው እንዲወጡ ትዕዛዝ እየሰጡ ባለበት በዚህ ወቅት ኢራናውያን ከቴህራን ለቀው እየወጡ መሆኑን የሚያሳዩ የቪዲዮ ምስሎች ከሀገሪቱ እየወጡ ይገኛሉ። ለአብነትም በቴህራን የሚገኙ አውራ ጎዳናዎች ወደ ምዕራብ አቅጣጫ እያቀኑ ባሉ መኪኖች መጨናነቅ መኖሩን የሚያሳዩ ቪዲዮዎች በማህበራዊ ሚዲያዎች ላይ በስፋት በመሰራጨት ላይ ናቸው። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ቀደም ሲል በማህበራዊ ሚዲያ ገጻቸው ነዋሪዎች በሙሉ ከቴህራን በአስቸኳይ ለቀው እንዲወጡ ያስጠነቀቁ ሲሆን፣ ቴህራን ሙሉ በሙሉ እንድትወድም ሲሉም ትእዛዝ ሰጥተዋል። የእስራኤል ጦር ከዚያ ቀደም ብሎ ነዋሪዎች ከሰሜን ምስራቅ ትሄራን ለቀው እንዲወጡ ማስጠንቀቂያ አውጥቶ እንደነበር ይታወሳል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ የኢራንን የአየር ክልል በእጃችን አስገብተናል ሲሉ የገለጹ ሲሆን የኢራን የጦር ጄኔራሎች ወደ ሩሲያ እየሸሹ መሆናቸውን ዓለም አቀፍ የብዙሃን መገናኛ አውታሮች እየዘገቡ ይገኛሉ። በዚህ ድንበር ተሻጋሪ ጦርነት እስራኤል በትሄራን ላይ እያነጣጠረች ያለው በመከላከያ ሚኒስቴር መስሪያ ቤት፣ በውጭ ጉዳይ መስሪያ ቤት እና በኒውክሌር መሰረተ ልማት ግንባታዎች ላይ መሆኑ ታውቋል። በዚህም የእስራኤሉ የስለላ ድርጅት ሞሳድ በትሄራን ውስጥ በርካታ ሰላዮቹን ቀድሞ ማስገባቱ የተነገረ ሲሆን ኢራን ጥቃቱን ለመከላከል አስቸጋሪ አድርጎባታል ተብሏል። በመካከለኛው ምስራቅ ለረጅም ዓመታት ፖለቲካዊ ዝግብ ውስጥ ገብተው የቆዩት ቴራንና ቴላቪቭ ምንም እንኳን የሚያዋስናቸው አንዳችም ድንበር ባይኖራቸውም ጦርነቱን ድንበር ተሻጋሪ የአየር ጥቃት አድርገውት ቀጥለዋል። በጦርነት ሂደት ውስጥ የህዝብ ብዛት ሚና እንደሚጫወት የሚታወቅ ሲሆን የእስራኤል የህዝብ ብዛት ከ10 ሚሊዮን በታች እንደሆነ ሲገለጽ፣ ነገር ግን ኢራን ከ80 ሚሊዮን በላይ ህዝብ ያላት ሀገር ናት ተብሏል። ይህ የሁለቱ ኃያላን መንግስታት ድንበር ተሻጋሪ ጦርነት ገና ከጀምሮ ስጋት የደቀነ ሲሆን በጦርነቱ በርካታ አገራት ተዋና የሆኑ ነው። ትላንት ምሽትም ኢራን የቴላቪቭና ሃይፋ ነዋሪዎች ሕይወታቸውን ለማዳን አካባቢያቸውን ለቀው እንዲሄዱ አስጠንቅቃለች። የኢራን ጦር ኃይሎች ኃላፊ ለእስራኤል ነዋሪዎች ባስተላለፉት የቪዲዮ መልእክት በተለይ የቴላቪቭ እና ሃይፋ ነዋሪዎች ህይወታቸውን ለማትረፍ በተቻለ ፍጥነት ለቀው መውጣት አለባቸው ብለዋል ሜጀር ጀነራል አብዱል ራሂም ሙሴቪ